ሰላም እንዴት አላችሁ? ውድ የዩቲዩብ ቤተሰቦች ለዛሬ ይዤላችሁ የመጣው ጤና ባለሙያዎች ሰሞኑን እያቀረቡ ስላለው የተቃውሞ ድምጽ ነው። እናም አንዳንዶቹ የጤና ባለሙያዎች ተቃውሞ ስላቀረቡ ለእስር ተዳርገዋል። እስኪ ተመልሼ ደግሞ ዶክተር ዳኛቸውን እስር በመላው ሀገሪቱ ድምጻቸውን እያሰሙ ባለው የጤና ባለሙያዎች ላይ እንደተፈጸመ እስር እንቆጥረዋለን ሲሉ የሕክምና ባለሙያዎች ተናገሩ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት የሆኑ ዶክተር ዮናታን ዳኛቸው ታሰሩ። ዶክተር ዮናታንን ዛሬ ጠዋት የፀጥታ ኃይሎች ከመኖሪያ ቤታቸው ይዘዋቸው መሄዳቸው ማህበሩ አስታውቀዋል። ይህ እስር የጤና ባለሙያዎችን ህገመንግስት መንግስት መብታቸውን ተጠቅመው እያደረጉ ያለውን እንቅስቃሴ ለማፈን የተደረገ ጥረት አድርጎ እንደሚቆጥረው ማስረድተዋል። ኢትዮ ሄልዝ ፎረም ባወጣው መግለጫ ደግሞ የዶክተር ዳኛቸው እስር በአንድ ግለሰብ ላይ የተደረገ ሳይሆን በመላው አገሪቱ ውስጥ ድምጻቸውን እያሰሙ ባሉ የጤና ባለሙያዎች ላይ እንደተፈጸመ እንቆጥረዋለን ብሏል። በመሆኑም የማህበሩ ፕሬዚዳንት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ጥሪ አቅርቧል። የጤና ባለሙያዎች ያቀረባቸው ጥያቄዎች ካልተመለሱ ከማክሰኞ አንስቶ የስራ ማቆም አድማ እንደሚያደርጉ ማስታወቃቸው ይታወሳል። የደሞዝ ጭማሪና የመኖሪያ ቦታ ጥያቄ የሚመለስበት ቀን በውል እንደማይታወቅ ተገለጸ። የጤና ባለሙያዎች የመኖሪያ ቤት ጉዳይ ዋነኛ ከሆኑ ጥያቄዎች አንዱ ነው። የጤና ባለሙያውና ሰራተኛው አገልግሎት እየሰጡ ባሉበት አካባቢ መኖሪያ ቤት መስሪያ ቦታ እንዲሰጣቸው የሚደረጉ ውይይቶች አሁንም በበርካታ ቦታዎች ቀጥለዋል። የጤና ሚኒስቴር ስለ ጤና ባለሙያዎችና ሰራተኞች ጥያቄ መማብራሪያና ምላሽ ሰጥቷል። ቀደም ሲል የጠቀስነውን እንዲሁም ሌሎችንም ጥያቄዎች የጤና ባለሙያዎችና ሰራተኞችን በተመለከተ የጤና ሚኒስቴር የህዝብ ግንኙነት ነትና ጤና ኮሚኒኬሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ ለሪፖርተር ጋዜጣ ማብራሪያ ሰጥተዋል። የጤና ባለሙያዎችን ጥያቄዎች ለመመለስ ምን እየተሰራ እንደሆነ ጥያቄ የቀረበለት ጤና ሚኒስቴር የአጭር፣ የመካከለኛ፣ የረጅም ጊዜ እቅድን ይዞ ለችግሮቹ መፍትሄ ለመስጠት በሂደት ላይ እንደሚገኝ አስታውቋል። በጤና ሚኒስቴር የህዝብ ግንኙነትና ጤና ኮሚኒኬሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ በምላሻቸው በጤና ባለሙያዎችና በሰራተኞች የሚነሱ ጥያቄዎች ተገቢና እውቅና የምንሰጣቸው ናቸው ብለዋል። በዚህም የአጭር ኛ የረጅም ጊዜ ቅድንም ጨምሮ ተነድፎ ለጥያቄዎቹ ምላሽ ለመስጠት ከሚመለከታቸው አካላት ጋር እየተሰራ ይገኛል ብለዋል። በትግራይ ክልል የሚኖሩ የጤና ባለሙያዎች ለብዙ ወራት ያልተከፈለን ደሞዝ አለ እያሉ እየጠየቁ ነው። የትግራይ የጤና ባለሙያዎች የ ወራት ውዝፍ ደሞዝ እንዲከፈላቸው በድጋሚ በሰላማዊ ሰልፍ ጠየቁ። የትግራይ ክልል የጤና ባለሙያዎች በክልሉ በተካሄደው ግጭት ወቅት ሳያገኙ የቀሩትን የ17 ወራት ውዝፍ ደሞዝ እንዲከፈላቸውና ምቹ የስራ ሁኔታ እንዲፈጠርላቸው በሰልፍ ጠይቀዋል። ባለሙያዎቹ ጥያቄያቸውን ያሰሙን ትናንት ረቡዕ ሚያዚያ 29 ቀን 2017 በመቀለ ከተማ በሚገኙ የተለያዩ የጤና ተቋማት ውስጥ ባካሄዱት ሰላማዊ ሰልፍ ነው። ከትናንት ጀምሮ ለሶስት ተከታታይ ቀናት በክልሉ በሚገኙ የተለያዩ የጤና ተቋማት እንደሚካሄድ የተገለጸው የሰላማዊ ሰልፍ የጠራው የትግራይ የጤና ባለሙያዎች ማህበርም ነው። የማህበሩ ፕሬዝዳንት ዶክተር ፍስሐ አሸብር የጤና ባለሙያዎቹ በትግራይ ግጭት ወቅት በስራ ገበታቸው በመገኘት ለህዝብ አገልግሎት ሲሰጡ መቆየት ቸውን የሕክምና አገልግሎት ሲሰጡ የቆዩበትም ለ17 ወራት ያህል ደሞዝ ሳይከፈላቸው እንደነበረም ጠቁመዋል። ባለሙያዎቹ ሰላማዊ ሰልፉን ያካሄዱት ውዝፍ ደመወዛቸውና በጊዜው በትርፍ ሰዓት ያገለገሉበት ክፍያ እንዲከፈላቸው መሆኑን ዶክተር ፍስሀ ተናግረዋል። የጤና ባለሙያዎቹ በዚህ ሰልፋቸው የህግ ከለላ እንዲሰጣቸው፣ ከደመወዛቸው የሚቆረጥ ግብር እንዲቀንስላቸው፣ ነጻ የህክምና አገልግሎት እንዲሰጣቸውና የመኖሪያ ቤት እንዲመቻችላቸውም ጠይቀዋል። በሰልፉ ላይ የጤና ባለሙያዎቹ በችግርነት ከጠቀሷቸው ጉዳዮች ውስጥ የትራንስፖርት አቅርቦት አለመዘጋጀትና በጤና ተቋማት የህፃና ማቆያ አለመኖርም ይገኝበታል። የትግራይ ጤና ባለሙያዎች ማህበር ባለፈው አመት ከክልሉ ጤና ቢሮ ጋር በጋራ ባደረገው ጥናት መሰረት በትግራይ ክልል ያለው ሁኔታ ምቹ ባለመሆኑ ምክንያት 921 የጤና ባለሙያዎች ክልሉን ለቀው እንዲወጡ ተገደዋል ብለዋል። በተመሳሳይ ምክንያት ብዛት ያላቸው የጤና ኤክስቴንሽን ባለሙያዎች የስራ ዘርፍ እንደቀየሩ ማህበሩም አስታውቋል። ከመቀለ በተጨማሪ በውቅሮ፣ አድዋ፣ መሆኒና ሌሎች ከተሞችም ተመሳሳይ ሰልፍ መካሄዳቸውን ኢትዮጵያ ያስፈልግ ሕክምና ባለመኖሩ ምክንያት ችግር እያጋጠመን አይደለም። አርተፊሻል ኢንቴሊጀንስ በሕክምና ብቻ ያለውን ነገር ብንወስድ በሚፈለገው ደረጃ ብቃት ያለው ሲስተም መፍጠር ሲቻል፣ በመጀመሪያ አርተፊሻል ኢንቴሊጀንስ የሚባለው ሰው ብዙ ኢንቴሊጀንሶች አሉት። ግን አራት ሜን ኢንቴሊጀንሶች አሉት፣ የፊዚካል ኢንቴሊጀንስ፣ ኢሞሽናል፣ ስፒሪቹዋል እና አይኪው የሚባለው። አርቲፊሻል ኢንቴሊጀንስ ከዚህ ውስጥ አምሳ ፐርሰንት ነው የሚታካው የፊዚካል ኢንተለጀንስ ነውና አይኪውን፣ ኢሞሽናል ኢንተለጀንስ የለውም፣ ስፒሪቹዋል ኢንተለጀንስ የለውም። እኛ በግማሽ እንበልጠዋለን። መጀመሪያ። ሁለተኛ የፊዚካልና የአይኪው ፓርቱ ግን በህክምና ብቻ ብንወስድ ከኛ የሚሻልባቸው ኤሪያስ ደግሞ አሉ። ለምሳሌ እንግዲህ ጉዳዩ ከዛም ይወጣል። ወደ ኢንተርኔት ኦፍ ቲንግስ ሊገባ ይችላል። ኮኔክቲቪቲ ጋር መያዝ ሊሆን ይችላል። ግን አርቲፊሻል ኢንተለጀንስ ውስጥ ሰለሞን ካንሰር በሽታ ምልክቶች እንዳሉት ሴንስ ካደረገ በኋላ አለብኝ ወይስ የለብኝ የሚለውን ለማወቅ ሆስፒታል ሄዶ ሳምፕል መስጠት አለበት። ከዛ ከተመረመረ በኋላ በውስጡ ያለው የካንሰር ሴል በጣም የበዛ ሊሆን ይችላል አላቅም የበዛ ሊሆን ይችላል ቁጥሩ ግን፣ በአርቲፊሻል ኢንቴሊጀንስ ገና የመጀመሪያዋ ሴል ስትፈጠር ሐኪምህ ሊያውቅ ይችላል። ምክንያቱም በህክምና በጣም ዘመናዊ ሰዎች በየስድስት ወሩ ነው እየሄዱ ቼክ የሚያደርጉት። አርቲፊሻል ኢንቴሊጀንስ ካፓቢሊቲ ያለው ገጀት ካለህ ስልክ ሊሆን ይችላል፣ ልብስ ሊሆን ይችላል። ካለህ ግን በቀን በየቀኑ ቴምፕሬቸርህን፣ በየቀኑ ስኳርህን፣ በየቀኑ ማንነትህን ስለሚለካ ያ ደግሞ በኮኔክቲቪቲ ወደ ሲስተም ስለሚሄድ ወደ አንተ ዳታ ስለሚሄድ ዛሬ ሰለሞን ያለው ነገ ከነገ ወዲያ ካለው ጋር እየተቀየረ ሲሄድ ራሱ ሲስተሙ ሐኪምን አለርት ያደርገዋል። ቼንጅ ሴንስ እያደረግኩ ነው ብሎ ሐኪምን በየቀኑ ያለውን ለውጦች አይቶ በሳምንቱ ይጠራህ ይችላል። በዚህ ሳምንት ቼንጅ አለ ብሎ ጠርቶ ሊያይ ይችላል። እና በጣም ሳይስፋፉ በአጭሩ እንድትቀጭ። የከተማችን ነዋሪ ማህበረሰብ በሙሉ ከማክሰኞ ግንቦት 5/2017 እስከ ግንቦት 9/2017 ዓ.ም በከተማችን ባሉ የመንግስት ጤና ተቋማት ማለትም ጤና ጣቢያዎች፣ የመጀመሪያ ደረጃ ሆስፒታሎች፣ ሪፈራል ሆስፒታሎች በሙሉ ከድንገተኛ ህክምና ውጪ አገልግሎት የማንሰጥ መሆኑ ታውቆ በእነዚህ ቀናት የክትትል ቀጠሮ ወይም የቀዶ ህክምና ቀጠሮ ያላችሁ ይህንን በመገንዘብ ራሳችሁን ካላስፈላጊ መጉላላት እንድጠብቁ እናሳስባለን። እስከ ግንቦት 9/2017 ዓ.ም በመላ ሀገሪቱ ያሉ ጤና ባለሙያዎች በጋራ ላቀረብነው ጥያቄ መንግስት አፋጣኝ ምላሽ ካልሰጠን ከቀዳሜ ግንቦት 9 ከ17 ዓ.ም በኋላ በየትኛውም የመንግስት የህክምና ተቋማት ምንም አይነት የህክምና አገልግሎት የማንሰጥ መሆኑን እናሳውቃለን። እየራበን ለማገልገል ቃል አልገባንም። የኢትዮጵያ ጤና ባለሙያዎች ማህበር፣ የጤና ባለሙያዎቹ ጥያቄ ሌላ መልክ ለማስያዝ እየሞከሩ ይገኛሉ ያላቸውን አካላት አስጠነቀቀም። ጤና ባለሙያዎች እየጠየቋቸው ባሉ የተለያዩ የመብት ጥያቄዎች የፖለቲካ ትርፍ ለማግኘት እየሞከሩ ነው ያላቸውን አካላት የኢትዮጵያ የጤና ባለሙያዎች ማህበር አስጠንቅቋል። የጤና ባለሙያዎች ጥያቄ የዳቦ ጥያቄ ነው ያለው ማህበሩ ሌላ ምንም አይነት የፖለቲካ አጀንዳ የለውም ሊኖረውም አይችልም ብሏል። አንዳንድ አካላት አጋጣሚውን በመጠቀም ፖለቲካዊ መልክ ለማስያዝ ሲሞክሩ ይታያል ያለው ማህበሩ ይህ ፍጹም ተቀባይነት የለውም ሲልም ገልጿል። የጤና ባለሙያዎች ጥያቄ ብዙ አመታትን የቆየ እንጂ አሁን ካለው የሀገሪቱ የፖለቲካ ሁኔታ ጋር ምንም አይነት ግንኙነት የለውም ያለው ማህበሩ የጤና ባለሙያዎችን የዳቦ ጥያቄ ሌላ መልክ ለማስያዝ ወደምትፈልጉት አቅጣጫ ለመውሰድ የፖለቲካ ትርፍ ለማግኘት የምትሯሯጡ አካላት ከድርጊታችሁ እንድትቆጠቡ ሲል ማሳስቧል። ጉዳዩን ወደ ፖለቲካ እየወሰዱ ነው የተባሉት አካላት ጤና ባለሙያዎችን ፖለቲከኞች፣ መንግስት ወይስ ማናቸው? ለዚህ ተጨባጭ መረጃ አላችሁ የሚል ጥያቄ የቀረበለት ማህበሩ የትኛውም አካል ይሁን የጤና ባለሙያዎች ጥያቄ ለዘመናት የተከማቸ የዳቦ ጥያቄ እንጂ ምንም አይነት የፖለቲካ ዓላማ እንደሌለው መገንዘብ ይኖርበታል ማለቱንም ቲክማ ዘግቧል። ጤና ባለሙያው እያደረገ ያለውን እንቅስቃሴ ብዙ ተከታይ ያላቸው ማህበራዊ ሚዲያ ተጠቃሚዎች እያጋሩትና የግላቸውን አስተያየት እየጨመሩ እንደሚለጥፉ ተመልክተናል፣ ያለው የማኅበሩ ይህን ትክክለኛ ጥያቄ እነዚህ ሰዎች በመለጠፋቸው ብቻ የተለያዩ ስማቸውን በመጥቀስ የማንፈልጋቸው አካላት ጤና ባለሙያው እያደረገው ያለው እንቅስቃሴ ከነሱ ጋር ለማገናኘት እየሞከሩ ይገኛሉም ብሏል። የጤና ባለሙያዎች እየተከፈላቸው ያለው ዝቅተኛ ደመወዝ እንዲሻሻል፣ የትርፍ ሰዓት ክፍያ በአግባቡ እንዲከፈላቸው፣ አገልግሎት እየሰጡ በሚገኙበት ጊዜ ለበሽታ ሲጋለጡ ሕክምና እንዲያገኙ ቤት ወይም የቤት መስሪያ ቢሮ ቦታ እንዲሰጣቸውም እየጠይቁ እንደሚገኙም ተገልጿል። የጤና ባለሙያዎች እየተከፈላቸው ያለው ዝቅተኛ ደመወዝ እንዲሻሻል፣ የትርፍ ሰዓት ክፍያ በአግባቡ እንዲከፈላቸው አገልግሎት እየሰጡ በሚገኙበት ጊዜ ለበሽታ ሲጋለጡም ህክምና እንዲያገኙ ቤት ወይም የቤት መስሪያ ቦታ እንዲሰጣቸው እየጠየቁም ይገኛሉ። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። መንግስትም የጤና ባለሙያዎችን ጥያቄ ሰምቶ ጥሩ ምላሽ እንዲሰጣቸው መልካም ምኞቴ ነው። ሰላሙን ልኝ